ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እያሳሰብን ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትስአፕ በኤሞ እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። እሺ በዛሬው ቪዲዮችን ደግሞ ባለፈው ሆሄያትን በሙሉ አይተናል። ዲቃላ ወይም ደግሞ ውስብስብ ፊደላትን ወይም ቃላትን አይተናል። በዛሬ ቪዲዮችን ደግሞ የምናየው የአማርኛ በመጀመሪያ ፊደሎች ቃላት ምስረታ በመጀመሪያ ፊደሎች ቃላት ምስረታ ይሆናል። በመጀመሪያ ፊደሎች ቃል እንዴት እንመሰርታለን፣ የሚለውስ ቃል ምንድን ነው የሚለው እናያለን። ቃል ስንመሰርት የፊደሎች ወይም ደግሞ የሆሄዎች ስብስብ ቃል ይሆናል ማለት ነው። እሺ የፊደላት ስብስብ በአንድ ላይ ተገንብተው ቃል የሚለውን ወይም ደግሞ የሆነ ትርጉም ያለው ንባብ ይሰጡናል። እነዚህን ለማንበብ ከዚህ በፊት ሰርተን የለቀቅናቸው ቪዲዮዎችን ወደኋላ ተመልሳችሁ እንድታዩ እንጋብዛቸዋለን። ምክንያቱም እነዛን ሳታይ ወይም ደግሞ እነዚን ሳታነቡ ሳታውቁ እነዚህን ማንበብ ስለማትችሉ፣ የምታውቁ ቃላት ምስረታ እናያለን ወይም ሚያያችሁት፣ ወደ ቃላት ስንገባ ወይም ደግሞ የቃላት ምስረታ ስናይ እንደሚከተለው ይቀርባል። ወደ ትምህርታችን ስንገባ ሀ የአማርኛ ፊደል የመጀመሪያ ፊደል የሆነችው ሀናት፣ ከሀ ቤት የመጀመሪያ ፊደል የሆነችው ሃናት። በእሷም ቃል ስንመሰረት ሀ ሀሳብ፣ ሀ ሀ ሳ ብ፣ ሀ ሳ ብ፣ ሀሳብ። ሀ ሀ ብ ት ሀብት ሀብት ሀ ሀብል ሀ ሀብል በሀ የመሰረት ናቸው። ቃላቶች እነዚህ ናቸው። ሀሳብ ሀ ሀብል ሀ ሀብል ሀ ሀብት ሀሳብ፣ ሀብት፣ ሀብል ሌላም በጣም እጅግ ብዙ ቃላትን መመስረት ይቻላል። ግን ለምሳሌ ያክል የመሰረት ናቸው እነዚህ ናቸው ማለት ነው። በሀ የመሰረት ናቸው ወይም ደግሞ የሀ ቤት የመጀመሪያ ፊደል ሆነችው ሀ የመሰረትናቸው ቃላቶች። በለ ደግሞ ስናይ ለ በለ ስንመሰረት ለ ም ለ ም ለ ም ለ ለም ለ ለም ለ ለውጥ ለ ውጥ። ስናነብ ፊደሎችንም እየለየን ይሆናል ማለት ነው። ለማንበብ እንዳንቸገር ፊደሎችን ከለየናቸው ቀጥታ ፊደሎችን ስንጠራቸው ትርጉሙን ወይም ደግሞ የቃሉን ትርጉም ሚሰጠና ማለት ነው። ለም ለም፣ ለምለም፣ ለውጥ ለውጥ፣ ለውጥ፣ ለገሰ ለገሰ ለገሰ እሺ። ለምለም የሰው ስም ነው። ለውጥ አንድ ነገር ከነበረበት ሲጨምር ለውጥ እንለዋለን። ያ ከነበረው ወይም ከምናውቀው ነገር ቀንሶ ይሁን ጨምሮ ተለይቶ ስናገኘው ለውጥ እንለዋለን። ለገሰ ደግሞ ጨመረ እንደማለት ነው። ሐሳብ ማለት አንድ ሰው አንድን ስራ ለመስራት ወይም ደግሞ የሆነ ነገር ለማድረግ ያመጣው ያመነጨው ነገር ሐሳብ ልንጠራዋለን። ሀብት ሀብት ነው ያው ኢኮኖሚ ይችላል ቋሚ ሀብት ሀብቱ ልንጠራዋለን። ሀብድ ሀብል ደግሞ ያው አብዛኞቻችሁ ስለምታውቁት ይ ምን አዲስ ቃልም አይደለም። እሺ ይች ደግሞ መነች ከመቤት የመጀመሪያው ፊደል በመ ደግሞ ስመሰረት መ ለ ስ መ ለ ስ መለስ መ ሪ መሪ

ጅም ረ ጅም ረጅም ሰ ነ ከለች ደግሞ ሰ ነች በሰስ መሠረት ደግሞ ሰ ነ ከ ለ ነከ ነከለ ሰ በረ ሰበረ ሰበረ ሰበረ ሰላም ሰላም ሰላም ሰበሰበ ሰበሰበ ሰበሰበ ፈጠን ሰነበው ሰነከለ ሰበረ ሰላም ሰበሰበ። ይችኛ ደግሞ ሸነች ሸ ሸ ገ ር ሸ ገ ር ሸገር ሸ ቀ ጥ ሸ ቀ ጥ ሸቀጥ ሸቀጥ ሸ ሚ ዝ

ቀጣይ ቀ ቀበሌ ቀ ቀበሌ። እሺ እች ደግሞ በ ነች በ በ በ ቃላትን ስንመሰርት በቀለ በቀለ በ በ በቀለ የሰው ስም ሊሆን ይችላል ወይም ደግሞ የተዘራው አዝርት ወይም ደግሞ የተተከለው ነገር በቀለ ማለት ነው። በቀለ በሌላ በሌላ በሌላ በቂ በ በቂ በር በር በር ፈጥነን ስናነባቸው ቀስ ብለን ካነበብናቸው በኋላ በቀለ፣ በሌላ፣ በቂ፣ በር። እዚህ ደግሞ ተነች። ተ ተ ተ ማ ሪ ተ ማ ሪ ተማሪ ተ ቋ ም ተ ቋ ም

ተላላፊ ተላላፊ ተላላፊ ተላላፊ ፈጠን ብለን ስናነበው፣ ተማሪ ተቋም ተስፋ ተሳትፎ ተላላፊ ተላላፊ ይህች ደግሞ ነ ነች በነ ነ

ከባድ ከባድ ከበደ ከበደ ከበደ ከሰል ከሰል ፈጠነ ሰንሮ ከተማ ከባድ ከበደ ከሰል። ልክ እንደዚህ እያደረጋቸው ይዩት። ከዚህ በፊት የለቀቅናቸውን ቪዲዮዎችን ቀድሞ ካሁን ወይም ደግሞ ፊደሎችን ያየ እነዚህ በጣም ቅልል ቅልል ያሉ ቃላት ናቸው። እነዚህን ማንበብ ይከብዳችኋል ብዬ አላስብም። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማር ለምትፈልጉ በሌላ ቪዲዮ ውስጥ የምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። በቴሌግራም በዋሳብ ወይም በምትፈልጉት ሶሻል ሚዲያ አይበሉን መማር መከታተል ትችላላችሁ። ለዛሬ ዘንድላችሁ የመጣ ነው፣ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ደህና ሁኑ።